በገና ኤለ እሰ እስቲ ልደርድረው ይቀለኝ እንደው እንትን እሺ። እስቲ ልደርድረው ይቀለኝ እንደው እንትን እሺ። ዘምረው የአምላኮ ለጨመረለኝ እንደገና እኔን የሚያረካኝ ነውና በፊት ልውደቅ ልዘምር፣ ስለአንተ መዝሙር ልንገር አንተን ካረካም ዘዋ ከዚህ በላይ ነው መሆኑ አምልኮን አምልኮን አምልኮላለው በላይ በሰማያት ከብሮ ለተቀመጠው ዝማሬ ዝማሬን ዝማሬ ይላለው። በላይ በሰማያት ከብሮ ለተቀመጠው ይኸው ይኸው አምልኮ ይኸው ይኸው ዘማሬ ይኸው ይኸው እልልታ ይኸው ይኸው ለጌታ ይኸው ይኸው አምልኮ

በፊት ልውደቅ ልዘምር ስለ አንተ መዝሙር ልናገር አንተን ከረካም ሰዋ ከዚህ በላይ ነው መሆኖ አምለኮን አምለኮን አምልኮ ላለሆ በላይ በሰማያት ከብሮ ለተቀመጠው ዝማሬ ዝማሬን ዝማሬ

ይኸ ዮ አምልኮ ይኸ ዮ ዘማሪ ዮ እልልታ ኸው ዮ ለጌታ። አንተ በጣም ድንቅ ዘማሪ ነው ምትሆነው። በጣም ድንቅ ዘማሪነ። በጣም ስትዘምር ድምጸ ያምራል፣ መንፈሰ ያምራል። ደስ ይላል በጣም። ነገ በኢትዮጵያ ቤተ ክርስቲያን ታገለግላለህ። ከማን ጋር የመጣው መልካም ወጣት? ከእናቴ ጋር። ከእናቴ ጋር። ስንተኛ ክፍል ነህ? ወደ ስድስት። ከአምስት ወደ ስድስት። ስንት ዓመት ሆነህ? አስራ

የመጀመሪያ ቀን ይመስለኛል። ነጻ ወታለች እናት ምስኪኖች ያለኝታ፣ ይረዳል፣ ይደግፋል ጉልበት ሆናት። ይታ አይዞባይ ወገን ደራሽ ምስኪኖች ያለኝታ ተቋር በል ጽንሷን፣ ልቀቅ ልቀቅ፣ ጽንሷን ህይወቷን ልቀቅ። አትገላትም፣ አትገላትም፣ አትገላትም። ቶሎ ሶስት ጊዜ ጡና ውጣ፣ ውጣ፣ ውጣ፣ ውጣ። ታሪክን ይለውጣል፣ ዳግም በክብር ያቆማል። ይረዳል ይደግፋል፣ ጉልበቲ ይሆናል ጌታ አይዞባይ ወገንደራሽ ምስኪኖች አለይንታ ይረዳል ይደግፋል፣ ጉልበቲ ይሆናል ጌታ ገንደራሽ ምስኪኖች ያለንታ ሰብሳቢ ነውረኛ ልሆነ መጻተኛ ሁሉንም እንዳመሉ በእቅፉ ይዛል። አሁን ለዚህ ለአዲሱ የትምህርት ዓመት ምን እንዳደርግልህ ትፈልጋለህ? በትክክል አሁን ለአሁን ተመዝግባል እኮ። ምን እንዳደርግልህ ትፈልጋለህ? ለእናትህ ምን እንዳደርግላት ትፈልጋለህ? እሷ እ በአንተ ምርጫ ነው በአንተ ምርጫ ቦርሳ ተገዝቶላል። ደብተር ተገዝቶላል። ዩኒፎርም የመንግስትነ የመንግስት ነው የሚማረው የግል ለምደም አይማረው አቅም የለኝም። ብቻችንን የምንኖረው እና ብዙ ጊዜ አንተን ስፈልግ ነበር። ስራ የለኝም። ሰው ቤት ተመላላሽ፣ ሰው ቤት ተመላላሽ ነው የምሰራው ክፍል ቤት ተከራይተን ነው የምንኖረው። 2500 ብር ከነ መብራቱ 2500 ብር ከነመብራቱ። የት አካባቢ? የካባዱ። ከነመብራቱ? 2500 ከካባዱ ነው። ቸርች የምትመጡት መቼ መቼ ነው የምትመጡት? ሁሌ ነው የምትመጡት? እሑድ። አይ አንዳንድ ቀን ሲያማት እንቀራለን በእግር ነው የሚያስኬደው። ትምህርት ቤቱ ቅርብ ነው ሩቅ ነው ከቤታችን? በባጃጅ አንዳንድ ቀን ሲኖረን በባጃጅ ካልሆነ በእግር ነው ምሸኛ ሁለት ሺ አምስት መቶ ብር የቤት ኪራይ አለች። አሁንም ሁለት ሺ አምስት መቶ ነው ቶሮ ሰው ጋና ያለ ነው።

እሺ አሁን በቀናቴ ስላልክ የአንድ አመት የቤት ኪራይ በአምስት ሺህ ብር ከፍላለሁ። እሺ በአምስት ሺህ ብር የአንድ አመት የቤት ኪራይ ከፍላለሁ። አምስት ሺህ ብር ሲባዛ በአስራ ሁለት ስንት ነው? ስልሳ ሺህ የባጃጅ ደግሞ ስንት ነው? ስትወስጂው ከቤት ስንወጣ ሀያ ብር ስንመለስ አስር ብር ስትመለሱ አስር ብር ሰላሳ ብር ሰላሳ ብር ሲባዛ በሰላሳ ቀን እናድርገው፣ ሙሉ እናድርገው፣ ሁድ እናድርገው በሰላሳ ቀን ከዛ ሲባዛ በአስራ ሁለት ወር ስንት ይሆናል? አስራ ሁለት ሺህ ብር ማለት ነው። አስራ ሁለት ሺህ ብር አርባ ሺህ ቄስ ሙሌ እኔ አርባ ሺህ ይሰጣሉ ብሏል። እኔ ስልሳ ሺህ ብር ቄስ ሙሌ አርባ ሺህ ብር መቶ ሺህ ብር። እንኳን አደረሳችሁ መልካም አዲስ ዓመት። በሚቀጥለው ደግሞ እየተጋበዝክ እኛ ቤተ ክርስቲያን አዲስ ኪዳን አይደል? አንተ አባልነት ትዘምራለህ፣ ታገለግላለህ። እሺ ወዳለሁ እግዚአብሔር ይባርካል ተባለ። እዛ ጋ አንድ ወጣት ልጅ ደግሞ አምስት ሺህ ብሏል። አንተ በረከት ሆኖ ነው የምታድገው። አንተ ትሰማለህ፣ ትደመጣለህ። ምድር ትሰማሃለች። ፈጽሙ በዘመነ በዘመን ጭንገፋ አያገኝህም። የዘፈንን አከርካሪ የሚሰብር የዝማሬ ቅባት አንተ ላይ ይሆናል። የእግዚአብሔር መንፈስ በአንተ ላይ ነው። የትንቢት መንፈስ በአንተ ላይ ነው። እድሜ ሲጨምር ኃይል ይጨምራል። የሚሰማ ይወድሃል፣ የሚያይ ይቀበላል። እንደ ጠዋት ደመና ትደምቃለህ። ከዝናብ በኋላ እንደሚበቅል ልምላሜ ትለመልማለህ። እንቅፋት አይምታ የሶፊት አቲ ወጥመዳ አያገኘ እኛን የመታ ድንጋይ አንተን አይምታ። ሽታ በእግዚአብሔር እንደተወደደ የስንዴ እርሻ ሽታ ይሁንል። ባረኩ ተባረክ። ቻው ተስፋ ላጣው ተስፋ ነው፣ ለምስኪኑ ወላጅ ላጣ ብቸኛ ነው ወገኑ ላመስግነው እንጂኔ ልወድሰው ኃይሌ ክብሬ፣ ታሪኬም ኢየሱስ